ሰላም የኔ ወደች፣ እንዴት ናችሁ? ሀይሚና ብሩኬ ታረቁ። ኦ ማይ ጋድ! በጣም ደስ ይላል። በነገራችን ላይ ፋሲልዬ፣ ነፍስ ነፍሲ ማር። ለማንኛውም እንደዚህ በቀላሉ ስለታረቃችሁ በጣም ደስ ብሎናል። እኔ ማ በግሩፕ ጸብ ሊጀምር ነው ብዬ እንዴት እንደደነገጥኩ እና እንግዲህ ፍጽሄ ትልቅ ሰው ተባረክ። በእውነት በጣም ደስ ይላል እና ቡራ ያው እንደሚወዳት ያስታውቃል ማለት ነው። እና እንግዲህ ይቅርታዋን ተቀብሎ ሀይሚና ቡራ ታርቀዋል። ፋሲል ከዚህ በኋላ የሆነ ስራ ይጀምራል ብዬ አስባለሁ ይባላሉ ቢታረቁም እንዲሁ በቀላሉ ሚተዋቸው አይመስለኝም አሁንም ሀይሚ ብልጥ ካልሆነች ፋሲል ታያላችሁ ሌላ ጉድ ሌላ መዘዝ ይዞ እንደሚመጣ እርግጠኛ ነኝ እንግዲህ እግዚአብሔር ይሁናቸው ፍቅራችሁን ያጠንክርላችሁ ብዙ ማውራሽ ነገር አለ እያለ ነው ብሩክ ሁለታችሁም ብልጥ መሆን አለባችሁ ብሩክ በእርግጠኝነት ዛሬ ያለ ፋሲል ትናንትና ሲፎክር ስላየ አናዶት ይመስለኛል በሌላ በኩል ኤፍሬም ተብዬው የአበጋዝ ወንድም ኦ ማይ ጋድ የአበጋዝን ሙድ እያራመደብ ምን ነው? አቤት አቤት! የእሱን ድራማ ቆጭ አርጎ ጀመረው። በሁለት ሴት ተከቡ ጠረጴዛ፣ ይኔ የኔ ማር አንቺ ኮን እንደዚህ አይደለሽም። ለምሮ ምትለምኙ ምትለማመጪ፣ እንዴ በጣም አበዙ። እየተግማማብሽ ነው። ባለፈው ያችን ኤደንን አምጥቶ ሲያሰድብሽ፣ አሁን ደግሞ ሌላ ሴት ነይ ብሎ ጭራሽ ጠርቷታልና ልክ አበጋዝ፣ ሁለተኛ አበጋዝ። ትንሹ አበጋዝ በሉት። በቃ በፊት አበጋዝ ማለት ነው። ሁለት ሴት መሀል ላይ ሆኑ እንደዚህ። ሁለት ሴት አቅፎ ፍቅርንና ሩታን አጠግቦ አቁሞ የሚያስቀናው ወንድ ነው። ገባችሁ አለ። ይሄ ማያስተምር ባለዬ ማለት ነው። አሁን ደግሞ ሰርግ አደረግን ብሎ ጡቷን አውጥታ ማለት ነው። ደማቁ። ውይ እውይ እውይ እውይ ያን ፎቶ አይታችሁልኛል ጡቷ እየተንዘላዘለ በስመአብ፣ ጡት ማሳጃ አትጠቀም እንደ እናቴ እንደ ወድቆ ታች ወድቋል። ሁለት ሶስት ልጅ ያጠባ ነው የሚመስለው። ውይ ውይ ውይ፣ በስመአብ። እና ዛሬ ደግሞ የሰርጉ ቪዲዮ ተለቋል። ላይ ታች ታለ አምስት ሰው ብቻ። እረ በስመአብ፣ እንትና ጽጌና ሜሪ ናቸው። እናስገባም ሰርገኛ። አረ እንዴት እንደሳኩ ማርያም። አምስት ሰው አምስት ሰው ሚዜዎቹ ላይ ያችሁ ሚዜ የለው ምን የለው። ዳኒሻ በቁምጣ አይ ዳኒ ድሮም ይንቀዋል አሁንም በቁምጣ የንቀቱ ምልክት እና ምንም ሰው የለም። እንዲ ያለ ሰው ነው እንዲ ሰርግ የተሰረገው። በስመ አብ በጎቹ ራሱ አልሄዱም። ሽ የሚዟቸው ነው መሰል ማለት ነው። አንድ አራት ወይ አምስት ያህል በጎች ነው ሄዱት ማለት ነው። እነሱም ያው ዝም ብሎ መናገር ራሱ አይችሉም። ማይክ ይዘው መናገር ማይችሉ እና በጎችዬ አረ፣ በስመ አብ ጎብዛችኋል። የምር ምክራችሁን ሰምታችኋል፣ አልሄዳችሁም፣ አልሄዱም። የምር ሰው የለም። ውን ውን ያለ ነገር ነው። ሰርግ ሳይሆን የሚመስለው ምን ልበላችሁ፣ የሆነ የክርስትና ጥሪ ወይም የልደት ጥሪ ነው የሚመስለው ቅርበን ፈጣሪ ክፋታ ነገር ይበናታችሁ እና ስለነ ሀይሚና ስለነ ኤፍሬም ኤፍሬም ይሄን ሁሉ ወሬ የሚያስወራኝ ኤፍሬም ማለት ነው። ምን አይነቱ ሰው ነው? ትንሽ አበጋዝ ሆነብን እኮ ቤዛና አንዷን ተንከሲሳ አምጥቶ መከራ እያበላ እና ቤዚ የኔ ቸኮላታ ማለት ነው ኤፍሬም፣ ጥለሽው ሂጂ የኔ ኩሩ ማለት ነው የኔ ደርባባል። ደግሞ ከኤፍሬም ጋር ደግሞ ትላላጭ፣ እሱ ጭራሽ ኮርቶ ሌላ ሴት ያመጣብሻል። ውድ እኮ ነው። እናንተ እንዴናችሁ? የኔ ማሮች፣ የኔ ፍቅሮች፣ የኔ ውዶች፣ የኔ አበባዎች፣ የኔ ፍላወሮች። አሁን እዚህ ጋር ብዙ ሰው ይሳደባል። የኔ ማሮች አትሳደቡ፣ በቃ አትናደዱ። እኔ ያየሁትን ነገር ከመናገር ወደኋላ አልልም። የምሬ ነው። ሀይሚ እንኳን አይሳደቡም። አንዳንዴ ይሳደባሉ ግን የነሱ ይሻላሉ። የሆነ ቃል ከተናገርኩ ነው ያው የሚሳደቡት። ያው እነሱ ጥሩ ስለሆኑ መጥፎ ነገር አንዳንዴ ስናወራ ሳትካለና ታውቃላቸው የዩቲዩብ ነገር የሆነ ነገር ጭምር

አይድል አይድል ሳል ፈልጋት ታስቁ በእናታችሁ ና ምልላችሁ፣ ፈልጌ ነው አሁን ስለ ሀይሚ እንኳን ደስ አላችሁ። የእነ ሀይሚ እየተጨነቃችሁ እንደሚታረቁ እኮ እናውቃለን፣ ስራ እየሰሩ እንደሆነ ግን እኔ ፍራንክ መስሎኝ ነበር፣ ለካ የእውነት ነው። ዞሮ ዞሮ ዋናው ፖይንታችን እናንተ እንዳትለያዩ ነው የምንፈልገው። ያም ሆነ ያ እንዳትለያዩ ነው በቃ። አሁን ብሩኬ ብልጥ እየሆነ ነው። በነገራችን ላይ እየበሰለ ነው የምር አንዳንድ የጥፋት ስታጥፋት ቶሎ ይናደድ ና የተዋት ነበር ና አሁን ላይ ቡራዬ የምር ትልቅ ሰው ያን ሁሉ ነገር ያደረገችውን በቃ ያለፈ ነው በቃ እሷ ትበልጥብኛለች ብሎ ይቅርታዋን ተቀብሎ አብረው ሊቀጥሉ ነው። ፋሲል ልየ የኔ አባት ሌላቸው ከስ እናጣብሳለን እንደምንሆነ ነው። አሁን እንግዲህ ፋሲል ሩዋንዳ ላይ ያደርጉ ነው ሌላ ድራማ እንዳይጀምረብን ብቻ እኔ እየፈራው ነው ና እንግዲህ ስለታረቃችሁ በጣም ደስ ብሎ ናል። ሌላ ድራማ እንደማትጀምሩ ተስፋ እናደርጋለን። ሀይሚ ደግሞ ጥንቃቄ አድርጊ፣ ብሩኬን አታስደፍሩ። እስካሁን ድረስ እንዲያደረግ ሻለል ከዚህ በኋላ ሌላ ስታት እንዳሰሪ በቃ አታገኙ ብሎ ሻል አታገኙ። ከናስ የሱን እንትን ፈጽሚለት እንዴ፣ ምን ሆነሽ ነው? ሲስቱ ካየ እና ስለ ታረቁ ሀይሚና ቡራዬ በጣም ደስ ብሎኛል። እኔ ድራማው ሊቀጥል ነው ብዬ ነበረ። እግዚአብሔር ይመስገን። እንኳንም አልተለያያችሁ በጣም ደስ ብሎኛል ማለት ነው ስለታረቃችሁ። ያው ፋሲልዬ ነፍሲ ማር ወንድማችን እንግዲህ ገለልብ እንደው ካሜራ ፊት እንደ ፋሲልን እና ይቺ ሮዚን የሚባል ሰዎች ባላያቸው። ኧረ ሮዚን በተለይ ታናድደኛለች። እንደ ፋሲል ይሻለኛል ሮዚን ባላያት የምር በጣም ውድሜን የምታፈለው ፈጣሪሁ ይቀርበለኝ። ጌታዬ ሆይ እኔንም እኮ እንደዚህ ሚሊዩ ሰዎች አሉ። አንቺ ልጅ ስናይሽ ደማችን ተክተክተክ ትክክ ነው የሚለው፣ ይላሉ አንዳንድ ሰዎች። እኔ ለንታክታክላችሁ አፈር በበለው ላቸው። እና አሮዚ ማለት አናድደኛለች። ለምን እንደው አላውቅም። ይቅር በለኝ ፈጣሪ፣ ኢየሱስ ክርስቶስ። ምን አለው አሁን በዛሬ በጾሙ ለምንድን ነው እንደዚህ ማወሩ? እግዚኦ ፈጣሪ ሆይ እንደው እንደው ማራኝ እኔን። ሃጻጣኛለች ሀጻጣ እየሰሩ መጸለይ ማለት ነው እንግዲህ አያቸው፣ ሌባ እየሰረቀ ይጸልያል። እኔም እየተናገርኩ ጸሎት አደርጋለሁ። እንደው ፈጣሪ ወይ አውጣኝ እንዳል እያዝ ይላለኝ። ሌባ ማለት ነው እየሰረቀ ከሆን የሚጸልየው፣ እኔም አሁን እየተናገርኩ ጸለያለሁ። አርፎ ቁጭ ነው እንጂ፣ ታዲያ ሰው ፈጣሪን ካስታወሰ አለማውራት ነው። ስመኝ ምን ያቅለበልብሻ? እዚህ ጋር መተሽ እና ለማንኛውም ብቻ አለም መቼም መከራን አት እንዲህ እንዲ ነው ምታረገንና፣ አይቼ እንዴ ልተኛ? ጋይስ ገነፈለ። እንዴ ምን ላድርግ እኔ ሳላወራ እንዴት ተኛለሁ? የአበጋዝን ታናሽ ወንድም አይቼ ሴት መሀል ላይ አርጎ ሲያተራመዝ ዝም ልበል? አምስት ሰዎች ውን ብሎ የተሰረጉትን ሰርግ አይቼ ዝም ልበል? አልልም። አወራለሁ። የምሬ ነው። ሀይሚና ቡራ ደግሞ ተጣሉ እያልኩ ሳጣቁ ሰንብቼ ዛሬ ስታረጉ እንዴት ዝም ልለው እችላለሁ? አላስቻለኝም፣ አላስቻለኝም። የምሬ ነው። ገነፈለብኝ። ከዛ መጣሁ እናላችሁ ምልላችሁ ፈልጌ ነው ስለ አበጋዝ ወንድም ልሄድላችሁ እስኪ ኤፍሬም ማለት ነው። ኦ ማይ ጋድ አንተ ሰውዬ፣ ምንድን ነው እየሰራህ ያለው? ሁለት ሴት አንድ ላይ አድርጎ እያተራመሰብን እኮ ነው። ፈጣሪ ሁ ትግስቱን ስጠኝ። ምንድን ነው ችግር? ኤፍሬም እንዲ አንዷን ምረጥ እንጂ ምንድን ነው? ባለፈው ኤደንና መጣ። ከዛ ደሞ ወንድሞ ሌላ ቸከስ ይዘብን መጣ። ቤዛ ምንድ ነው ቃኖ የምትመስል የምታማርጥባት የሆነ በጣቆይ ነገር አንተን ብላ ስለመጣች ምናምን ከሄደች አትመለስም ቤዝዬ የእኔ ደርባባ ደርባ አባ ከፍጹም ጋር እናጣብሳት እሱ ነው ቆንጅዬ ልጅ ደርባባ የሆነ ልጅ አ ከዚህ በኋላ ማለት ነው ኤፍሬም ቤት ሂዱና ፍጹምና ቤዛ አንድ ላይ ይምጡ አንድ ላይ ይምጡ እያላችሁ ኮምቱ አዎ እነሱ ጸባያቸው ይገጣጠማል ይሄ ኤፍሬም ጅላንፎ አንተ ጅላንፎ የሆንክ ልጅ እቺ ልጅ ምን ሆነ የምታንከራትታት ያኔ ለምነ ለምን አሁን ደግሞ ወደ አንተ ስትመጣ ኮራ ቀብረር ምናምን ምረጡኝ ተፈላጊ ነኝ ምናምን እያልክ ነው እና ኤፍሬምዬ፣ ምዬ የወንድምህን እንትን አትከተል። እሺ፣ ትንሽ ቀየር አርገው ሙዱን ማለት ነው፣ ሙዱን ቀይረው። እንዴ ምን ሆነ ነው? እንደ እሱ እኮ ጀመርክብን እንዴ። አንተ ደግሞ ጥሩ ነው፣ ጥሩ ነው ስንልህ እሱን እየመከርክ አንተ ምዘው ገባ ሄደ። አይ ከህያ ገባለች ጊደር፣ ፋስ ተምራ መጣች አለ ሀገሬ ሰው። ለማንኛውም ይመቻችሁ። ቤዝየን ግን አታስከፋብን። ሀይሚና ብራ፣ እንኳን ደስ ያላችሁ ልላችሁ ፈልጋለሁ። ያው እኔ በጣም ነው መወዳቸው ታውቃላችሁ። አንዳንዴ ግን ያው አስተያየት እንሰጣለን። ለማንኛውም መልካም ምሽት ይሆንላችሁ። በጣም ለመወዳችሁ ደግሞ ታውቃላችሁ። ቻው፣ ደህና ሁኑ።